ተወዳችሁ ተነስታችሁ የወጣንበትን ዓላማ ቃል ዘንድ እናሳስባለን ከፍ ቃል እንገባለን እኛ እኛ በአማራ ብሔራዊ ዳሞት የኮማንዶ የኮማንዶ ከዛሬው ቀን ጀምሮ ከዛሬው ቀን ጀምሮ ከዛሬው ቀን ጀምሮ ከዛሬው ቀን ጀምሮ ጭቁኑና ጭቁኑና ጭቁኑና ጭቁኑና የተበደለ ያማራ ሕዝብ የተበደለ ያማራ ሕዝብ የጣለብንን አደራ የጣለብንን አደራ በታማኝነት በታማኝነት፣ በቅንነት በቅንነት፣ በጀግንነት በጀግንነት፣ በቁርጠኝነት በቁርጠኝነት፣ በታታሪነት በታታሪነት፣ በሃቀኝነት በሃቀኝነት ሳንል ለዚህ ቃል እንገባለን። አማራ ሕዝብ ለተበደለውና ለጭቁም

ሲላል ለራሳችሁ አንድ ይሞራል ትችላላችሁ። ጥንታዊቷ የጀግኖች መብቀያ ምድር ጉሬዳ ነው። የዓለም ጥቁር ሕዝቦች ሁሉ የሚኮሩበት የአድዋ ድል በደማቸው ቀለም የጻፉ ስመጥር አርበኞች ከራስ ቢትወደድ መንገሻ አቲከም አባገድም የጸረ ጣሊያን ትግል ጀማሪዎች ደጃዝማች አዝማች በቀለ ካሳ አባ ቆራጥ፣ እስካሁን የአማራ ትግል ጠንሳሾች ፋኖች በማፍራት አዛውንት ስሟ በታሪክ ማዕደር ተከትቦ በግንባር ቀደምትነት ተቀምጧል። በሁለተኛ የጣሊያን ወረራ ወቅት ከማይጨው ጦርነት ሽንፈት በኋላ አዲስ አበባ በጣሊያን ስር በወደቀች ጊዜ የመጀመሪያው ጸረ ፋሽስት ኢጣሊ እንቅስቃሴ የተጀመረው በጎጃም ውስጥ ነው። ይህም ትግል በይፋ የጀመሩት የቡሬ ዳሞቱ ደጃዝ አዝማች በቀለ ካሳ አባ ቆራጥ ናቸው። የቡሬዳሞት ጀግኖች ባለፉት ሁለት ዓመት የዘመኑ ጥቁር ፋሽስት አብይ አህመድ እስከ አፍንጫው አስታጥቆ የላከውን ወራሪ ሰራዊት አከርካሪው የተሰበረበት የውንድጊ ተራራ ህያው ምስክር ነው። ዛሬ እንደ ትናንቱ ማዕጸን ለምለሟ ቡሬዳሞት የአማራ ህዝብ መመኪያ የሆኑት እልፍ አላፍ ጀግኖቿን በማፍራት ያለ ስስት ልጆቿን ሰጥታለች። ቡሬዳሞት ጀግና መውለድ ብቻ ሳይሆን ጀግና ማክበር ልዩ መገለጫዋ ነው ብንል ማጋነን አይሆንም። ለዚህም ነው የአዲሱ ትውልድ የትግል ምልክታችን ኛ ዘመነ ካሴ ስም ሻለቃ ተሰይሞ ከፍተኛ ተጋድሎ የሚደረግበት ለጀግኖች ልዩ ክብር ያለው መሆኑን ገላጭ ነው። አዲሱ የአማራ ትውልድ አያት ቅድመ አያቶቹን የጀግና ውርስ በፋኖነት ተሰልፎ የቀደምቶችን ታሪክ በመድገም ላይ ነው። የአማራ ህዝብ ከህይወት መዝገብ ለመሰረዝና ስንቅና ትጥቅ የሚሰፍርለት የአማራ ህዝብ ታሪካዊ ጠላት ተልእኮ አስፈጻሚው ፋሽስት አብይ አህመድ ወራሪ ሰራዊት በአማራ ህዝብ ላይ የሚፈጽመው የዘር ማጥፋት ወንጀል የሚያንገበግባቸው በግንባር ወራሪ ሰራዊት ለመፋለም ተሰልፈው የፋኖ ስልጠና ለመውሰድ በተደጋጋሚ ጥያቄ ከሚያቀርቡ የአማራ ወጣቶች መካከል ላለፉት አምስት ወራት ልዩ ኮማንዶ ስልጠና ሲወስዱ የነበሩ ተተኪ ፋኖዎች የምረቃ ስነ ስርዓት መከወን ላይ ነን። ውድ ተመራቂዎች ባልተመቸው ሁኔታ ሆናችሁ አስቸጋሪ የኮማንዶ ሥልጠና በማጠናቃቃችሁ ብቁ ሆናችሁ ለዚህ ታሪካዊ የምረቃ ቀን በመረሳችሁ በአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ዳግማዊ ቴዎድሮስ እዝ የሥልጠና መምሪያ ስም እንኳን ደስ አላችሁ ማለት ፈልጋለሁ። አመሰግናለሁ። እንኳን ደስ ያላችሁ። እንደምን ሰነበታችሁ? እግዚአብሔር ይመስገን። በጣም ሰላም ነኝ። በዛሬው ዕለት መስከረም 26 2018 ዓ.ም ተመረጥ በአፋብኀ ምዕራብ አማራ ቀጠና ቴዎድሮስ እዝ የመንገሻ ቲከም አምሰኛ ክፍለ ጦር ቡሬ ዳሞት ብርጌድ ስር የምትመረቁ የኮማንዶ አባላት እንኳን ደስ ያላችሁ ማለት እፈልጋለሁ መሰባሰባችን ይቀጥላል። መሰልጠን ማሰልጠናችን ይቀጥላል። መታጠቃችን ይቀጥላል። ለህሉናችን መዋጋታችን ይቀጥላል። ምክንያቱም በዘመኑ ልክ ያልተዘጋጀ ህዝብ ይጠፋል። ዘመኑን ያልዋጀ ትውልድ ይበተናል። የትኛውም ማኅበረሰብ ዓለም በየቀኑ ለምትደግሰው ጥፋት ዝግጁ ካልሆነ ይቀሰፋል። የትኛውን ማኅበረሰብ ቀጣይነት የሚረጋገጠው ለሚገጥመው ፈተና በሚሰጠው ምላሽ ልክ ነው። የገጠመን የህልውና ፈተና ነው፣ ለሱም ተገቢውን ምላሽ እየሰጠን ነው ከከበቡን ጠላቶችና ነገና ከነገ ወዲያ ከሚፈጥሩን መከራ አኳያ። ሁሌም የበለጠ መዘጋጀት ስላለብን እንደዚህ መሰልጠንና መታጠቅ ጠላትን በልኩ መከላከል ይቀጥላል። እስከ ምጻት እንድንኖር እስከ ምጻት ዋዜማ እንሰለጥናለን፣ ራሳችን እናዘጋጃለን። የዛሬ ቁመናችን የትናንት ወዲያ ገናና ታሪካችን ካወረሰን ኩራትና የትናንት ውርደታችን ከፈጠረው ቁስላችን ላይ የበቀለ ነው። ክብርና ኩራታችንን እንንከባከባለን፣ እናፋፋዋለን በቁስላችን እንቆጫለን እንንገበገባለን። ዳግም እንዳንቆስን ሌትና ቀን እንሰራለን። ዛሬ የቀደመው ግርማዊ ማንነታችንም የትናንት ሕመማችንም ወደ ኃይል፣ ወደ ገንቢ ጉልበት ቀይረነዋል። በመሆኑም ነጋችን ሰላማዊና ብሩህ ይሆናል። የትናንትን ማራኪና አስቀያሚ መልኳን አንረሳም። ውርደታችን በፍጹም አይደገምም። ከዚህ በኋላ አንገት አንደፋም። እስከ ድል መሣሪያ እንዘቀዝቅም። ትግላችን በብዙ ጦራውዶችና ወጀቦች መሃል እያለፈ እዚህ ደርሷል። ዛሬ ላይ ተስፋና ድልን ያዘለ ነገን ጨብጧል። የቀን ጉዳይ እንጂ የማሸነፋችን ስንክሳር ሰማዩ ላይ በቀይ ቀለም ተጽፏል። ያፍረከረክነውን ጠላት በእርግጠኝነት እናሸንፈዋለን። ይህ ይሆን ዘንድ መጽናት ያስፈልገናል። የታጋይና የትግል ስኬት ቁልፍ ጽናት የሚባል ቃልና ጽኑ ሰነድ ቦና ውስጥ ነው የተደበቀው። ያልጸና አያሸንፍም። ከሚሊየን ሰራዊት እፍኝ ጽናት አሸናፊ ያደርጋል። ዓለምን የጸኑ ይገዟታልና እንጽና። በቀን ተቀን የትግል ህይወታችን ውስጥ ከጎናችን ካለ ታጋይ ሊነሳ የሚችል ትግልን መቋቋም ትልቁና ከባዱ የትግሉ አካል ነው። መድኃኒቱ ቅንነት፣ ወንድማማችነትና የምር ጓዳዊነት ነው። ስለዚህ እርስ በርስ እንዋደድ። የሰው ልጅ ቅን ሆኖ የከሰረው ክፉ ሆኖ ያተረፈው ነገር የለም። ስለዚህ ቅን እንሆን። የአማራ ትግል እየተሰበሰበ ነው። ከዚህ የበለጠ ቅልብጭ ብሎ መሸከፍ ይኖርበታል። ለድላችን በሚያስፈልገው ልክ ጥብቅ ብሎ መቋጠር ይኖርበታል። ተርፎን የምንተወው ታጋይና በቅቶን የምንጥለው አታጋይ በፍጹም አይኖርም። ይህም እንዲሆን ሁሉም በየአቅጣጫው በሁሉም አካባቢ እየሠራ ይገኛል። በቅርቡም ዓለምን ጉድ የሚያስብሉ ዘመቻዎች ይኖሩናል። በርቱ። በድጋሚ እንኳን ደስ ያላችሁ። መልካም የትግል ጊዜ። ይህ ትውልድ ለመከራ ሳይሆን ለድል የተኳለ ትውልድ ነውና እናሸንፋለን። ክፋት ለማንም፣ በጎነት ለሁሉም። አንድ አማራ እስከ ምጻት። አማራ ህልውናችን በተባበረ ክንዳችን። አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ። በጣም አመሰግናለሁ።

በእርቅዬ የብሬዳሞት ልጆች አሰልጣኞች እና ተመራቂዎቻችን የባፋች ሞታ አድርጋችሁ ሞራል ስጡልኝ።